ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የጤና ሚዲያ ተከታታዮች እንደምሰነበታችሁ፣ እንኳን ወደ ቻናሉ በሰላም መጣችሁ። በዛሬው ቪዲዮ ላይ ይዤ የመጣሁት አዲስ ነገር በተለይ ስለ ዘመኑ አስፈሪ ስለሆነው በሽታ ስለ አንጀት ካንሰር ምንነት ማውራታችን ነው የሚሆነው። ከዚያ በተጨማሪ ደግሞ ተጋላጭ የሆኑ ሰዎች እነማን ናቸው ምልክቶቹ አይነተኛ ምልክቶቹ ምንድን ናቸው? መከላከያ መንገዶች በተለይ ከአመጋገብ ጋር የተገናኙ ሰፕልመንቶች ሊሆኑ ይችላሉ። በቤታችን ደግሞ በሚዘጋጅ ቀላል የሆነ ውህድ አዘገጃጀቱን እንዴት መከላከል እንደምንችል እሱንም ደግሞ አዘገጃጀቱን እናጠቃቀሙን በአጭሩ እነግራችኋለሁ። ስለዚህ ቪዲዮን እስከ መጨረሻው ለማየት ሞክሩ። መረጃው ደግሞ ለብዙ ሰዎችም ችግር ስለሆነ ሼር ላይክ ብታደርጉ አሪፍ ነው ማለት ነው። ወደ ጉዳያችን ከመግባታችን በፊት አንድ አጠር ያለ ማስታወቂያ ነገራቸው። ጤና ሚዲያ የራሱ የሆነ መጽሐፍ አዘጋጅተዋል። በተለይ ይሄ መጽሐፍ ክብደት፣ ቦርጭ ለመቀነስ ለምትፈልጉ የስኳር ህመም፣ የደም ግፊት፣ የኮሌስትሮ በሽታ ለመከላከል ወይም ላለባችሁ ሊሆን ይችላል። ለሆርሞን መዛባት ላለባቸው ሰዎች መጽሐፉ በጣም ወሳኝ ነው። በአማርኛ ነው የተጻፈው። ለሁሉም እንዲመች አድርጌ ነው ያዘጋጀሁት። በተለይ ቁርስ፣ ምሳ፣ ራት ምን ምን መመገብ አለባችሁ የሚለውን ነገር በአጭሩ አስቀምጭላችኋለሁ። ሳይንሳዊ የሆነ ነገር ነው። በተለይ እኔ አይመለከተኝም እኔ ቦርጭ የለኝም፣ እንደዚህ አይነት የጤና ችግር የለብኝም አይባልም። ስለዚህ ቻናሉንም ሰፖርት ማድረግ አለባችሁ። በጣም ርካሽ የሆነ ዋጋ ነው የሚያዘጋጀው። እነዚሁም በሚል እንግዲህ ቪአይፒ የቴሌግራም ግሩፕ አዘጋጅቻለሁ። ስለዚህ ቻናሉን የምትወዱ የምትደግፉ፣ በቃ አድናቂ የሆናችሁ ቪአይፒ ቻናሉን ተቀላቀሉና መጽሐፉንም እየገዛችሁ ሰፖርት ማድረግ ትችላላችሁ። ጥያቄውም ካላችሁ እዛው ጥያቄያችሁን መስተናገድ እንችላለን ማለት ነው። ቀጥታ ወደ ጉዳያችን ነው የምንገባው። እንግዲህ እንደሚታወቀው በአሁኑ ጊዜ የአንጀት ካንሰር ሁሉንም የእድሜ ክልል ወጣቱንም ሳይቀር ማለት ነው እያጠቃ ነው ያለው። በበፊት እንግዲህ ከአርባ ዓመት አመት በላይ ያሉ ከሐምሳ ዓመት በላይ ያሉትን ነበር። አሁን ላይ ግን በአኗኗራችን ምክንያት በተለይ እንደምታውቁት የመጀመሪያውና ዋነኛው በተለይ በፋብሪካ የተቀነባበሩና የአሰር ምግባቸው የተወገደ ምግቦችን ነው የምንመገቡ ማለት ነው። እንግዲህ እነዚህ ምግቦች የሚወገዱት በተለይ ቆይታቸው ሸልፍ ላይፋቸው ረዥም እንዲሆን ሲበስሉ በቀላሉ እንዲበስሉ ምግቡ እንዲያምር መልኩ ምናም ማለት ነው። ነገር ግን በውስጣቸው ያለ የአሰር ምግብ ቪታሚን፣ ሚኔራል በሙሉ ይወገዳል ማለት ነው። በተለይ ብዙዎቻችን እንደምታውቁት ፓስታ ፓስታ እና ሩዝ ነው መኮረኒ። እንጀራ ራሱ ምንም አይነት የአስር ምግብ የለውም፣ ካርቦሃይድሬት ነው ሰባ ፐርሰንቱ። የስጋ ውጤቶች በርካታ ማለት ነው፣ መዘርዘር ይከብዳል፣ ይበዛሉ። እና ይህ ደግሞ ምንድን ነው የአንጀታችን ጠቃሚ የሆኑ ባክቴሪያዎች የሚመገቡት ምግብ አይኖርም ማለት ነው፣ አይኖርም። ለሆድ እርቀት እንዳረጋለን ምንም ጥርጥር የለውም ማለት ነው። በተለይ ጠቃሚ የሆኑ ባክቴሪያዎች አንጀታችን ውስጥ የአስር ምግብ ካላገኙ ምንድነው አንጀታችን የሚፈልገውን ቡትሪክ አሲድ ወይም ደግሞ ቡትሬት የምንለውን ስብ ማግኘት አይችልም ማለት ነው፣ አንጀታችን ማለት ነው። ያ ደግሞ ለተለያዩ በሽታዎች አንጀታችን ተጋላጭ እናደርገዋለን። በተለይ ጎጂ ባክቴሪያዎች የካንሰር ሴሎች ዋና ምግባቸው ምንድን ነው? ስኳር ነው። እንግዲህ እንደምታውቁት ብዙዎቻችን ስኳር ነው የምንመገብ፣ በቀጥታም ሆነ በተዘዋዋሪ ስኳር ነው። ይህ ስኳር ደግሞ ለተለያዩ በሽታዎች ያጋልጠናል ማለት ነው። እንደምታውቁ ከዚህ በፊት በተደጋጋሚ ነግሬያችኋለሁ። ምን ምን መመገብ አለባችሁ የሚሉ ወደኋላ ላይ እነግራችኋለሁ። ሌላኛው ተደጋጋሚ የሆድ ድርቀት ነው። የእንጀታችን ዋና ተግባር ምንድን ነው? ምግብን መፍጨት፣ ጠቃሚውን ወደ ሴሎቻችን ማስገባት፣ የተቀረውን ደግሞ የማያስፈልገውን ከሰውነታችን ማስወገድ ነው። ነገር ግን ጎጂ የሆኑትን ተረፈ ምርቶች በሰዓቱ ካልተወገዱ በሰዓቱ ካልተወገዱ ማለት ነው ድርቀት ካለ ማለት ነው ወደ ሰውነታችን መልሰው ይመጠጣሉ ወይም ሪአብዞርቭድ ይሆናሉ ማለት ነው። ሪአብዞርቬሽን ይከሰታል። ፕላስ ደግሞ ሰገራው በቆየ ቁጥር ምንድን ነው? የአንጀት ግድግዳዎች እንዲቆስሉ፣ ጀርሞች ባክቴሪያዎች መልሰው ወደ ሰውነታችን እንዲገቡ ኤክስፖዥር ታይሙን ይጨምራል ማለት ነው። ለበሽታ ለኬሚካሎች መጋለጥ እድላችንን ይጨምራል። ስለዚህ ይሄ ደግሞ ምንድን ነው፣ ለተለያዩ ለአንጀት ካንሰር ሁሉ ለፖሊፕ ዕጢዎች ልንጋለጥ እንችላለን ማለት። ስለዚህ የሆድ ድርቀት በተለይ የዛሬው ውህድ አመጋገብን ምን መከተል እንዳለባቸው የሚለውን እነግራችኋለሁ። የለኛው ሶስተኛው ጥገኛ ተዋሲያን እና ትላትሎችን የአንጀት ውስጥ ትላትሎችን ቶሎ ማጥፋት አለባችሁ። ከዚህም በፊት ነገር ቪዲዮ ሰርቻለሁ ስለ አንጀት ውስጥ ትላትሎች እንዴት መከላከል እንደምትችሉ እንዴት ማስወገድ እንደምትችሉ እሱን ቪዲዮ ማየት ትችላላችሁ። በተለይ እነዚህ ኤች ፋይሎሪ ኢኮላይ ፉሶ ባክቴሪያ የሚባሉ ጎጂ ባክቴሪያዎች ቶሎ ካልተወገዱ የአንጀት ብግነት የአንጀት ቁስለት ያመጣሉ። እንደዚያ ሆነ ማለት ደግሞ ለሴል መምብሬናችን እና ዲኤንኤ ዳሜጅ ያጋልጡናል። ብላስ ጥገኛ ትላትሎች እነ ኮሶ ቢልሃርዚያ ሊሆን ይችላል ጃርዲያ አሜባ አንጀታችን ውስጥ ብዙ ጊዜ በቆዩ ቁጥር የአንጀታችን ግድግዳ እየበሱ እያቆሰሉ እንዲቦረቦር ወይም ሊኪገት የምንለው ነገር እንዲከሰት ስለሚያደርጉ፣ እንዲሁም ደግሞ ጠቃሚ ባክቴሪያዎች የሚመገቡትን ምግብ ወይም ፕሪባዮቲክስ በሙሉ ይመገቡታል ማለት ነው። በሙሉ ይመገቡታል፣ ምንም የሚመገቡት ነገር አይገኝም። ስለዚህ እነዚህን በቀላሉ ማስወገድ አለባችሁ፣ ቀድማችሁ ማለት ነው። ሌላኛው አራተኛው የአልኮል መጠጥ አብዝቶ መጠቀም ነው። የአልኮል መጠጥ እንግዲህ እንደ አልኮሉ መጠን ያው ይለያል። ኮንተንቱ እንግዲህ ሶስት ፐርሰንት አምስት ስድስት ሰባት ያለው አለ። ወንዶች ናቸው በብዛት በዚህ የሚጠቁት። አልኮል እንግዲህ በተለይ ጠቃሚ ባክቴሪያዎች እንዲጠፉ ያደርጋል፣ ከአንጀታችን ላይ ማለት ነው። እነሱ ደግሞ እንደነገርኳችሁ በጣም ወሳኝ ናቸው ማለት ነው። የአንጀት ግድግዳ እንዲቆስልም ሊያደርግ ይችላል። በተለይ ጥሬ ስጋ ወይም ደግሞ ቁርጥ ጋር አብረው የሚወስዱ ወንዶች አርባ ፐርሰንት የአንጀት ካንሰር የመጋለጥ እድላቸው እንዳለ ነው፣ አሁን ጥናቶች የሚያሳዩት ማለት በተለይ ወንዶች ማለት ነው። በዛ ላይ የአስር ምግብ አንመገብም ላይፍ ስታይላችን እንደዛ ስለሆነ ፕላስ የጉበታችንን ስራ ያስተጓጉላል። ምክንያቱም ጉበታችን ዲቶክስ የሚያደርጋል ነገር ግን እንጀታችን ንፁ ካልሆነ ደግሞ መልሶ አብዞርብ እየሆነ ለጉዳት ይዳድርገና ማለት ስለዚህ ይሄ መጠንቀቅ ያለባቸው ሌላው የሚያመጣው ጉዳይ ነው። አምስተኛው ለረዥም ጊዜ የሚወሰዱ የተለያዩ መድኃኒቶች አሉ እንግዲህ ተገደል ሊሆን ይችላል። በተለያየ በህመም ምክንያት መድኃኒቶቹን እንወስዳለን። ነገር ግን እነዚህ ጠቃሚ ባክቴሪያዎች በመድኃኒት ሊጠፉ ይችላሉ ማለት ነው። ምክንያቱም መድኃኒቶች ጠቃሚ ነው ጎጂ ባክቴሪያ ነው ብለው አይለዩም፣ ሁሉንም በአንድ ያጠፋሉ። ስለዚህ ምንድነው ነው በተለይ ጠቃሚ ባክቴሪያዎች ካልተተኩ በቂ የሆነ ቡትሪክ አሲድ መመረት አይችልም። ቡትሪክ አሲድ ደግሞ ለአንጀታችን ግድግዳዎች ምንድን ናቸው በሽታ ተከላካይ ንጥረ ነገር ምግብ ይሆናሉ ማለት ነው። ስለዚህ የዛሬውን ውህድ በተለይ እና ሰፕልመንቶች ምን መውሰድ አለባችሁ የሚለውን ወደኋላ ላይ እነግራችኋለሁ። መድኃኒት የምትወስዱ ሰዎች መጠንቀቅ አለባችሁ ማለት ነው። ሌላኛው የሃሞ ጠጠር ያለባቸው ሰዎች ወይም ደግሞ የሃሞ ከረጢት የሌላቸው በኦፕራሲዮን ምክንያት የተወገደ ማለት ነው። እነዚህ ሰዎች ለምንድን ነው የሃሞ ጠጠር በተለይ ያለባቸው ሰዎች ወይም ግድግዳ ላይ የተወገደ ከሆነ የሃሞ ከረጢቱ ማለት ነው ዋናው የሃሞት ተግባር ወይም ደግሞ የሃሞት ፈሳሽ ዋና ተግባር ምንድን ነው? በተለይ የስብ በስብ የበለጸጉ ምግቦችን የስብ ምግቦችን መፍጨት ነው። ለአንጀታችን ግድግዳ ለስላሴ በመስጠት በቀላሉ ሰገራ እንዲወገድ ማድረግ በሽታ መከላከል ሊሆን ይችላል። ነገር ግን የሃሞት ጠጠር ካለ ወይም የሃሞት ግድግዳው ወይም ደግሞ ወሉ ከተወገደ በኦፕራሲዮን ምንድን ነው ቀጭን የሆነ በደካማ የሆነ ቀጭን ኮንሰንትሬትድ ያልሆነ የሃሞት ፈሳሽ ነው ወደ አንጀታችን የሚሄደው ማለት ነው። ያ ደግሞ ለአንጀት ቁስለት፣ በተለይ ቀጭኑ አንጀት ቁስለት፣ ለሆድ ድርቀት ወይም በተለይ የስብ ምግቦችን በቀላሉ መፈጨት አይችልም ማለት ነው። ስለዚህ የዚህ አይነት ችግር ያለባቸው ተጋላይ ስለሆናችሁ ጥንቃቄ ማድረግ በተለይ የዛሬውን ውህድ መውሰድ ምን አይነት ሰፕሊመንት መውሰድ አለባችሁ እነሱንም ወደኋላ ላይ ነግራችኋለሁ። ስለዚህ አንዱ መንስኤ ነው። ሌላኛው የእንቅርት ሆርሞን እጥረት ነው፣ በተለይ ሴቶች ላይ ነው። የእንቅርት ሆርሞን በተለይ ሴቶች ላይ ለምንድን ነው የሚከሰተው? በእርግዝና ጊዜ ሊሆን ይችላል። የእርግዝና መከላከያ ስትጠቀሙ ከርጣት ውሃ በርጣት ጊዜ ማለት ነው ከሰላሳ አምስት ዓመት በኋላ፣ በስትረስ ምክንያት፣ የእርግዝና መከላከያ መድኃኒቶች እነዚህ የእንቅርት ሆርሞን እጥረት ሊያመጡባቸው ይችላሉ። በተለይ ዘገምተኛ ምግብን እንሽርሽሪት ይኖራችኋል። የሆድ ድርቀት ይኖራል። ያ ደግሞ የሆድ ድርቀት ካለ ለአንጀታችሁ ምን ያህል ጉዳት እንደሚያመጣ ቀደም ብዬ ነግሬያችኋለሁ። ለዚህ እነዚህ ዋና ዋናዎቹ ናቸው ማለት ነው። ምልክቶቹን በተመለከተ እንግዲህ አንድ ሰው እንደ እነዚህ ምልክቶች ካሉበት በተለይ የሆድ ቁርጠትና ህመም የጨጓራ በሽታ ነው ወይም ደግሞ የሆነ ነገር ቀለል አድርጋችሁ አለማየት። በተለይ ተደጋጋሚ ከሆነ ክብደታችሁ ደግሞ በአጭር ጊዜ ውስጥ ማነው ባልታሰበ ሁኔታ የሚቀንስባችሁ ከሆነ የደም ማነስ ከበዛ በተደጋጋሚ ማለት ነው የደም ማነስ ካለ ሰገራችሁ ላይ ደግሞ ልክ እንደ ቡና አይነት ደማቅ የሆነ ዳርክ የሆነ ሬድ የሆነ ከለር የሆነ ደም የቀላቀለ ነገር አልፎ አልፎ የሚመጣ ከሆነ ሰገራ ላይ እንዲሁም ደግሞ ሆዳችሁ አንዴ ድርቀት፣ አንዴ ተቅማጥ የሚያጠቃችው ከሆነ ሆድ መንፋት፣ ጋዝ መብዛት ነገር ካለባችሁ ከተደጋገመ ነው፣ ይሄ ነገር ከተደጋገመ ችግር አለ ማለት ነው። በተለይ ሰገራ ላይ ንፍጥ ወይም ሚኮስ ነገር ካለ ወይም ደግሞ ስብ ነገር ካለው ስብ ነገሮችም ካሉ ሰገራ ላይ ችግር አለ ማለት ነው። ቶሎ ምርመራ ቼክ ማድረግ ያስፈልጋል ማለት ነው። እንግዲህ አሁን ቀጥታ ወደ ውህዱ ነው የምንገባው። ውህዱ በተለይ ግብአቶቹ የምነግራችሁ ግብአቶች ሰገራችን ለስላሳ እንዲሆን የሚያደርጉ በተለይ ሶልቦል ፋይበር ያላቸው ከመጠን ያለፈ የሃሞት ፈሳሽም ካለ እሱን ለመቀነስ ይረዳሉ። ጀርሞችንም ይገድላሉ። ጠቃሚ የሆነው ቅድም የነገርኳቸው ቡትሪክ አሲድ የምንለው ለአንጀታችን ሴሎች ወይም ኮሎኖሳይትስ ምግብ የሚሆነው እንዲመረት ያደርጋሉ። ፕሪባዮቲክስ፣ ፕሮባዮቲክሶችንም ሁለቱም የያዙ ናቸው። አንጀታችን ይጠግናሉ። ቪታሚን እና ሚኒራል አላቸው። ስለዚህ ውህዶቹ በጣም ወሳኝ ናቸው። የመጀመሪያው ውህድ ምንድን ነው? ያልበሰለ ሙዝ ወይም ደግሞ ጥሬ ሙዝ ነው። እንግዲህ በተለይ ጥሬ ሙዝ በውስጡ ፕሪባዮቲክስ ነው ወይም ደግሞ ሬዚስታንት ስታርች ወይም የአሰር ምግብ ስላለው በጣም የበሰለ ከሆነ ካርቦሃይድሬቱ ስለሚበዛ አያስፈልግም። ያልበሰለ ከአንድ እስከ ሁለት ሙዝ ታዘጋጃላችሁ። ሁለተኛው ተልባ ነው። ተልባ እንደምታውቁት ሊግናንስ የሚባል አንቲ ካንሰር የሆነ ኬሚካል አለው በውስጡ ማለት ነው። ያ ደግሞ ካንሰር ሴሎችን ይገድላል። ቪታሚንና ሚኔራሎች ኦሜጋ ስሪ ሶሉብል ፋይበርም አለው። በተለይ ኤክሰስ የሆነ የሃሞት ፈሳሽ ካለ ጀርሞችን፣ ኬሚካሎችንም በማስወገድ ሰጋራ ጋር ያስወግዳል ማለት ነው። ሁለት ሾርባ ማንኪያ ተልባ ያስፈልጋችኋል። የተፈጨ የለው። የተነጠረ ቅቤ የተነጠረ ቅቤ ዳይሬክት ቡትሬት ፕሮዳክሽን ነው የሚጨምረው ማለት ነው። በተለይ የተነጠረ ቅቤ እንደ ሌሎቹ ፕሮባዮቲክስ ፕሪባዮቲክስም አይደለም። ቀጥታ ለአንጀታችን ሴሎች ምግብ ይሆናል ማለት ነው። የተነጠረ ቅቤ አንድ ሾርባ ማንኪያ ታዘጋጃላችሁ ማለት ነው። ሌላኛው እርጎ ነው። እርጎ ፕሮባዮቲክስ ነው። ማለት አንጀታችን ላይ እንደ ቢፊዶ ባክቴሪየም ላክቶባሲለስ የሚባሉ ጠቃሚ ባክቴሪያዎች እንዲበዙ ያደርጋል። ባክቴሪያዎቹ በዙ ማለት በቂ የሆነ ቡትሪክ አሲድ ይመረታል፣ አንጀታችን ግድግዳ በስነ ስርዓት ትሪት ይደረጋል ማለት ነው። ስለዚህ እርጎ አንድ ኩባያ የሚሆነ አንድ ብርጭቆ ታዘጋጃላችሁ። ሌላኛ መጨረሻው ተምር ነው። ተምር እንደ ማጣፈጫም ሆኖ ማገልገል ይችላል። ፕላስ ሶሉብል ፋይበርም አለው ሚኔራሎችም አሉት። ስለዚህ ተምር ከሁለት እስከ ሶስት ፍሬ ታዘጋጁና ምንድነው ይህንን በአትክልት መፍጫ መፈጨት አለበት ማለት ነው፣ በብሌንደር ማለት ነው። ይፈጫል ትዘጋጃላችሁ ይህን እንግዲህ በሳምንት ሁለት ሶስት ጊዜ በተለይ ችግሩ ተጋላጭ ከሆናችሁ እነዚህ ምልክቶች ቅድም የጠቀስኳችሁ ካለባችሁ በየጊዜው መወሰድ ያለበት ማለት ነው። ችግሩም ላለበት ሰው ይህን በመውሰድ በቀላሉ ማስወገድ ይችላል። በጣም ወሳኝ ባላንስ እንዲሆነ ነው ማለት ነው። አመጋገብን በተመለከተ መጨረሻ የምሰጣችሁ አስተያየት ምንድን ነው የአሰር ምግቦችም ማዘውተር ግዴታ ነው። በግባታችን ላይ መጥፋት የለበትም። የጥራጥሬ ዘሮች በተለይ የባቄላ የአተር፣ የምስር፣ የሽምብራ ዘሮች መጥፋት የለባቸውም። ፕሮሰስ የሆነ ሳይሆን ተፈጥሯዊ ይዘትነቱን የያዘውን መጠቀም አለባቸው። በተለይ የአጃ፣ የስንዴ፣ የገብስ ዘሮች ደግሞ ቀጥታ ቤታችን አዘጋጅተን መጠቀም ያለብን ከፋብሪካ በተለይ ይሄ ፍርኖ ዱቄት ወይም ነጩ ዱቄት የምንለውን ነገር ባንጠቀም ይመከራል። እሱ ምንም ፋይዳ የሌለው ማለት ነው ለሰውነታችን ማለት ነው። ሌላኛው አትክልቶችን ከገበታችን ላይ ሁልጊዜ መጥፋት የለብን። ብዙ ጊዜ አትክልት በሳምንት አንዳንድ ሰው ሁለት ጊዜ አንድ ጊዜ ሊሆን ይችላል። ተመግቦ በቃ ጨረሰ ማለት ነው። ከዛ በኋላ ይረሰዋል ወይም ሲመቸው ቤት ትዝ ሲለው ነው። ስለዚህ ገበታችን ላይ ግን ሀያ ሰላሳ ፐርሰንቱ ሁልጊዜ መኖር አለበት ማለት ነው። ሌላኛው ከዚህም በፊት ነግዳቸዋል። የአጥንት መረቅ ወሳኝ ነው፣ ለአንጀታችን ጥገና ወሳኝ ነው። ፕላስ በውስጡ ጀላቲን ስላለው እንደ ፕሪባዮቲክስ ሆኖ ለአንጀታችን ላሉ ጠቃሚ ባክተሪዎች ምግብ መሆን ይችላል፣ መጠገን ይችላል። ሌላኛው ሰፕሊመንት በተመለከተ የመጀመሪያው ፕሮባዮቲክስ ሰፕሊመንት ብትወስዱ ፕሮባዮት በተለይ ሴቶች ማለት ነው። ፕላስ እድሜያችን ከሰላሳ አምስት ከአርባ ዓመት በላይ የሆኑ ሰዎች ፕሮባዮት፣ ምክንያቱም የአንጀታችን ጠቃሚ ባክቴሪያዎች በእድሜ ምክንያት እየቀነሱ ይሄዳሉ። ስለዚህ ፕሮባዮቲክ ሰፕልመንት ብንወስድ በጣም ወሳኝ ነው። የመጨረሻው ስፕሪሉና ነው። ስፕሪሉና ከባለፈው ቪዲዮ ሰርች ነበር። በጣም የተሟላ ተፈጥሮ የፈጠረው የተሟላ ምግብ ማለት ስፕሪሉና የሚባለው ሰፕልመንት ነው። እና እሱን በቀን አንድ ሻይ ማንኪያ እዚሁ ውህዱ ጋር ሊሆን ይችላል፣ ብቻውን በውሃም ሊሆን ይችላል፣ ልትወስዶ ትችላላችሁ። ይህም በማድረግ በቀላሉ የዘመኑን አስከፊ በሽታ ካንሰር በሽታ መከላከል ትችላላችሁ ማለት ነው። መረጃው ለብዙዎች እንዲደርስ ሼር ላይክ ማድረግ አትርሱ። የዛሬውን ጨርሻለሁ በሌላ እንገናኛለን። እስከዚያ ድረስ ቸርሰንበት።